እንግዲህ እውነተኛው መረጃ እስካሁን የታወቀና እርግጠኛ የሆነ ነገር የለም። ግን ዛሬ ታይተነጋፈር ለምንሆነው ለምንድን ነው ግን የምንባለው፣ በማርያም እስኪ ንገሪ ወገኖች፣ ለምንድን ነው ግን እንደዚህ የምንናከሰው? ምን ሆነን ነው የምንባላበት ምክንያት ምንድን ነው? ስንሆን ነው? እኔ ብቻ አላውቅም። በእውነት በጣም ነው ልብ የሚሰብር። አንዳንዱ ባሏ ገሏት ይላል፣ አንዳንዱ ከፎቅ ተወርውራ ነው ይላል። ግን ሬሳው እስካሁን ምኒሊክ ሆስፒታል ገብቶ አልወጣም። ስም አሁን ፍስ ቅዱስ አዱ አምላክ እንጃ። ነፍሰሽን በጸደገነት ያኖረው ህቴ በእውነት በጣም ነው ልቤን የሰበረው፣ በጣም ነው የምታሳዝነው። እኔ ምን እንደምላችሁ አላውቅም። ቃላት ሁሉ ነው ያጣጠረኝ። እውነቴን ነው የምላችሁ ታዲያ ለዚች እድሜያችን እኮ ነው የምንባለው። ታዲያ ለዚች ኮንትራት እድሜያችን፣ አሁን ደግሞ ሙስሊምና ክርስቲያን እያላችሁ የምትባሉት የምንባለው፣ በብሄርተኝነቱ በዘረኝነቱ፣ በሃይማኖቱ ሆነ ሰውነት ነው የምሰራው። እና በጣም ነው ልብ የሚሰብረው። አስባችሁታል? እንግዲህ እርጉዝ ናት አሉ። እኔ ምን እንደምላችሁ አላውቅም። ቃላት ሁሉ አጣጠሪ ተሰባበረ። ቃላት ሁሉ ምኑን ብዬ ምኑን ልተውላችሁ፣ ምኑን ብዬ ምኑን ልንገራችሁ፣ ምኑን ትቼ ምኑን ልበላችሁ።

ለመላው ወዳጆችሽም አድናቂዎችሽም እንዲሁም ለቤተሰቦችሽም ጽናቱን ይስጣቸው መጽናናቱን ይስጣቸው እኔ አላውቅም ብቻ አረብስ ማሙል ስትሰራለን ይ ኧረ እባካችሁ ወገን ለስችኩንትራት እድሜያችን ተው ተዋንባላ ተው አንናከስ፣ ተው ቆም ብለን እንሰብ። ተው ይፀጥታችኋል ወገን፣ ያው እያያቸዋትን ጓደኞችን እያያቸዋት ነው። ጮርቃ ገና ወጣት፣ በደቂቃ ስትቀጨው፣ ትናንት ቪዲዮ ሰርታ። እኔ ደግሞ አንዳንድ የምትገርሙኝ ነገር ለሞተ ሰው ስታሽቀው ይቺ ልጅ ነፍሷን ባጸደ ገነት ያኖረው። ሙታለሽ ፎሎ ያላረጓት ሁሉ በአንድ አሁን ስለሞተች ፎሎን ከላይ ያረጉት ምን ያደረግላታል? ሳለ ነው በቁመና መዋደድ፣ ሳለ ነው አብሮ መብላት መጠጣት፣ ሳለ ነው ሰላምታ መስተጣጠት፣ ሳለ ነው በህይወት መገናኘት፣ ሳለ ነው በህይወት ሁሉን ነገር ማድረግ። ከሞተ በኋላ ለሞተም ታሽቀብጡ፣ ግን ትገርመያል ፎሎ አርጓት የማያውቀው ሁሉ አሁን ከስንት ሺህ ፎሎወር ደረሰሽ? ምን ታደርገዋለሽ? እንኳን ፎሎወሩ እሷ ቀረሽ እኮ እሷም ቀረሽ። እችን ዓለም ተሰናብታት እስከ ወዲያኛው እስከ መጨረሻው ሄደሽ ወደ አባቷ ወደ ክርስቶስ ሄደሽ ባለ በቁመና ብንተዛዘን አይሻልም ሳለ በቁመና በብሔር ከምንባላ፣ በሃይማኖት ከምንባላ ሰው እንደ ሰውነታችን ብናስብ አይሻልም ነበር።